በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን ሰላም ለእናንተ ይሁን ውድ ቤተሰቦቻችን እንደምን አላችሁ የሉል እግዚአብሔር ሰላም በያላችሁበት ይድረሳችሁ አሜን ሕይወተ ማርያም ድንግል ክፍል 15 ብስራተ መልአክን መስማት ለመጀመሪያ ይቱ ሔዋን ከመጣው ከመጀመሪያው መልአክ የተለየ መሆኑን ለመግለጽ ወንጌላዊው ቅዱስ ሉቃስ ወደመ ቤታችን የመጣውን መልአክ ከእግዚአብሔር ዘንድ እንደተላከ ይናገራል። የሉቃስ ወንጌል ምዕራፍ 1 ቁጥር 26 የመጀመሪያው ጠላታችን እርሱም ዲያብሎስ ሳይላክ ስጋችንን ለሞት አጨ። ሁለተኛው መላክ ግን ከሙሽራው ከእግዚአብሔር ዘንድ ተልኮ ስጋችንን ለሕይወት አጨ። ያን ጊዜ ገና በገነት ቤታችን ባለጠጎች በነበርንበት ጊዜ ድሃው ሞት በእግዚአብሔር ጸጋ የበለጸገ ሰውነታችንን አጨው። ዛሬ ግን ድሆች ሆነን ሳለ ባዶን ባህሪያችንን ሕይወት ክርስቶስ አጨው። ድሃም ቢሆን ክርስቶስ ለተዋሃደው የሥጋ ባህሪ ከደጅ ድረስ መልእክተኛ ተላከበት። ጥንት በአባቶቻችን ዘመን ከምድር አሕዛብ ሁሉ ተለይቶ እንደ አብርሃም የነበረ ፍጡር አልነበረም። በሕይወት ሳለ ፈጣሪውን ያየ፣ ቃል በቃል ከፈጣሪው ጋር ጥያቄና መልስ ያደረገ፣ የፈጣሪውን እግር ያጠበ ከፈጣሪው ፊት ማዕድ አቅርቦ በማዕድ ያገለገለ እንዲያው በሁሉ ዘንድ ጌታ የሆነ እንደ አብርሃም ማን ነበረ? ለልጁ ለይስሐቅ ሚስት በፈለገ ጊዜ ግን ወደ ድሃይቱ ወደ ርብቃ ቤት መልእክተኛውን እያው ብርን መላኩ፣ ዛሬ ወደ እመቤታችን ቅዱስ ገብርኤል ከእግዚአብሔር ዘንድ ለመላኩ አምሳልና ጥላ ነበር። ርብቃ የመብርሃን ድንግል ምሳሌ ናትና፣ ርብቃ ምንም እንኳን ባይስማሙ የሁለቱ ህዝቦች መገኛ ናት። እመቤታችንም የሁለቱ ወገኖች የሕዝብና የአሕዛብናትና ናትና። ኦሪት ዘፍጥረት ምራፍ 23 ቁጥር 5፣ ምራፍ 24 ቁጥር 10፣ ምራፍ 25 ቁጥር 22። ርብቃ የዐሥራ ሁለቱ ነገደ እስራኤል በሥጋ አባት የሆነውን የአይቆብን እንደወለደች እመቤታችንም የዐሥራ ሁለቱ ሐዋርያት መምህርና አባት የሚሆነውን ንጉሥ ክርስቶስን ወልዳለችና መላኩ ወደ እመቤታችን የተላከበትን ቃል ሊቃውንተ ቤተ ክርስቲያን ሲናገሩ መጋቢት 29 ቀን ከረፋዱ ሦስት ሰዓት ዕለቱ ዕለተ እሑድ ዘመኑ ዘመነ ዮሐንስ የ5500 ዓመተ ፍዳ መካተቻ የዓመተ ምሕረት መባቻ ላይ ነበር። ይህን ደግሞ ወደ ኋላ መለስ ብለን ታሪክ እናጥና ከተባለ ቀኑ ዓለም የተፈጠረበት፣ ሰዓቱም የመጀመሪያው ሰው የተገኘበት፣ ጌታም ዳግም ዓለምን ለማሳለፍ የሚመጣበት ወቅት ነው። ቀድሞ ሰውን በሰራበት ሰዓት ዳግም ሰውን ሊሰራ ወደ ዓለም መጣ። ሰማያዊው የንጉሥ መልእክተኛ ታላቁ ምስጢራዊ መልአክ ይዞ ከሰማይ ወደ ምድር በወረደ ጊዜ ክንፉን ሲያማታው እመቤታችን እስከ ተወለደችበት እስከ አድባረ ሊባኖስ ድምፁ ይሰማ ነበር። በኋለኛው ምጻቱ በነጋሪት ድምፅ በመላይክት አለቆች አዋጅ ነጋሪነት የሚመጣ ነውና አንደኛ ተሰሎንቄ ምዕራፍ አራት ቁጥር 15 የእግዚአብሔር ጸጋ የመጣላት እመቤታችን ግን በዚህ ሰዓት የነበረችው ከውሃው ምንጭ አጠገብ ከእስራኤል ሴቶች ጋር ውሃ ስትቀዳ ነው የተገለጠላት። እንደምትጸንስ የነገራትም ሦስት ጊዜ ሲሆን ለመጀመሪያ ጊዜ ያገኛት በዚሁ ስፍራ በውሃው ምንጭ አጠገብ ነበር። እጅግም ሽማግሌ እጅግም ወጣት ሳይሆን በመካከለኛው ሰው መልክ ተገለጠላት። እርሷ ወደ ውሃው ምንጭ አጠገብ የወረደችው እኮ እናት ላልነበራቸው ለዮሴፍ ልጆች እናት ልትሆናቸው ውሃ ልትቀዳላቸው ነው። ለዮሴፍ የታጨችበት አንዱ ዓላማ ይህ ነበርና ለሙት ልጆች እናት ልትሆን እግዚአብሔር ልዩ ዓላማ በእርሷ በኩል ነበረውና እናት ለሌለውና የሙት ልጅ ለሆነው ዓለም እናት እንድትሆን የህይወት ውሃ አጥቶ ለተጠማው ዓለም የህይወትን ውሃ እንድትቀዳ አደረጋት እናታችን ሔዋንን በሞት ስንነጠቅ የሙት ልጆች ሆነን ነበር እናት አልባ ለሆነው ዓለም እናት እስክትሆን ድረስ እናትነትን በዮሴፍ ቤት ጀመረችው። ልጇ ክርስቶስ በዚህ ዓለም ሳለ ያለውን ነገር እናስታውሰዋለን። የሙት ልጆች ተሆኑ ዘንድ አልተዋችሁም። የዮሐንስ ወንጌል ምራፍ 16 ቁጥር 12። ይህ ቃል ቃል ኪዳን የተፈጸመው በመስቀል ላይ እነኋት እናትህ ባለ ጊዜ ነው። ወደዚህ የውሃ ምንጭ አጠገብ እንድትወርድ የተደረገበት ምክንያት አንዱ ይሄ ሆኖ ሳለ በተጨማሪም የቀደሙት እናቶቿ እነ ሲጳራ፣ ርብቃ የታጩት በውሃ ምንጭ አጠገብ ነበርና በዚያ ልማድ እርሷንም እንደ እናቶቿ ከውሃ ምንጭ አጠገብ አጫት። ኦሪት ዘፍጥረት ምራፍ 24 ቁጥር 12 ኦሪት ዘፍጥረት ምራፍ 29 ቁጥር 10 ምስጢሩ ግን ቤተ ክርስቲያንን በማያገባው የሚያጭበት ጊዜ የደረሰ መሆኑን አመላካች ነው። የምስራችን ይዞ ለመጣው ለዚህ ታላቅ መልአክ እመቤታችን ፈጥና እሽ በጄ ያለችው አይደለችም። ይልቁንም ተፈስሂ ኦ ምልዕተ ጸጋ እያለ ሊያመሰግናት ሲያመሰግናት የቀደመችው ሔዋንን ሰላም ልኪ ኦ ሔዋን ንግሥተ ሰማይ ወምድር በሚለው የከንቱ ውዳሴ ንግግሩ ድል የነሳት ሰይጣን መሰላትና ወደ ፈጣሪዋ መጸለይን አበዛች። ከእናቷ ከሔዋን ልዩ ናትና በቀረበላት ምስጋና ደስ አልተሰኘችም። በቤተ መቅደስ ቅዱሳት መጻሕፍትን ስትመለከት ያደገችው በመሆኗ ለቀረበላት ምስጋና እፎኑ ከመዝኑ እንጋምሃ ይታምሁ፣ እንደዚህ ያለ እጅ መንሻ እንደምን ይደረግልኛል የሚል መልስን ሰጠች፤ እጅ እንጅ ወደ ልቧ አላስገባችውም። ቤተ ክርስቲያናችን እመቤታችንን ስታመሰግን ድንግል በህሊናኪ የምትለውም ከዚህ የተነሳ ነው። ህሊናዋ ለምንም አይነት ኃጢአት የተቆለፈ ነበርና። ምንጊዜም ቢሆን የደስታ መግቢያው መከራ ነውና መቤታችን ይህን የምስራች ከመስማቷ በፊት ከውሃው ምንጭ አጠገብ የተቀመጡ የሰይጣን ውጥን ጨራሽ ስራፈት ሴቶችን ሽሙጥ ስትሰማ ነበር። የተጠማ ውሻ ማጠጣቷን ተከትሎ በጎ ነገርን የማይሻው ሰይጣን ተቃውሞውን አሰምቷል። ምናልባት በነቢያት የተነገረላት ማርያም የሚሉሽ አንቺ ትሆኝ ይሆንን ብለው ተቀላለዱባት። አውቆ አያደርገው ምንጭ ሳያውቀው፣ አንዳንድ ጊዜ ሰይጣንም እውነት ይናገራል። ወቅቱ አባቷ አዳም እናቷም ሔዋን የሰይጣንን ተግዳሮት በሲኦል የሚሰሙበት ወቅት ነውና፣ በእርሷም ላይ ይህ ተደረገ። መከራውን የታገሰችው ድንግል እንደ ድንቁር እንደ ጭንቁር የሚባለው ንግግሯን እልፍ ብላ በትዕግስት ባለፈችበት ጊዜ የደስታውን መልአክ ቅዱስ ገብርኤልን አጥንትን የሚያለመልመውን የምስጋና ቃል ይዞ መጣ። ክፉን በዝምታ አልፋ የመላኩን ውዳሴ ግን ተቃወመችው። የእግዚአብሔር ሰዎች ስድብ የሚያስደስታቸውን ያህል መወድስ አያስደስታቸውም። ምክንያቱም በነቀፋ ከወደቁት በውዳሴ የወደቁት ይበዛሉና፣ ሲጀመር ጀምሮ ሔዋን ኃጢአትን አሜን ብላ የተቀበለችው ከንቱ ውዳሴ በተባለ የሐር ግምጃ ስለተጠቀለለ ነው። ኃጢአት በዚህ የስጦታ እቃ መጠቅለያ ተጠቅሎ ነው ለሰው ልጆች መታደል የተጀመረው። ይህን የመሰለ ተንኮል የሚሰራ ጠላት እንዳላቸው ሳያውቁ የሚጓዙ አገልጋዮች ፈንጅ በተቀበረበት የጦር ቀጠና እንደ ልብ የሚንቀሳቀሱ ሞኞች ናቸው። መቤታችን ግን ነገሩን አልተቀበለችውም። የሴቶችን ተግዳሮት በሰማች ጊዜ የነበራት ትዕግስት አሁን የላትም። እንዴት ያለ ተግዳሮት ነው አላለችም። አሁን ግን እንዴት ያለ እጅ መንሻ ነው አለች። የአምላክ እናት በመሆኗ ክብርን የሰጣት የእግዚአብሔር መልአክም እንደ ዘካርያስ አላስደነገጣችም አላስደነገጣትም። እመቤቴ የፈጣሪው እናት ናትና፣ አልፎ ሄዶ ከዮሴፍ ቤት ገብታ ውሃ የያዘችበትን ስራ ስታወርድ እንደገና ለሁለተኛ ጊዜ የቀደመውን ቃል በመድገም ትጸንሲ አላት። በዚህ ጊዜ ይሄ እስከ እግዚአብሔር ነው መሰለኝ። የሰይጣንማ ቢሆን ቃሉን ይለውጥ ነበር እንጂ አንድ ቃል ይናገር ነበርን? አለች። ይህንስ ከቤተ መቅደስ ወይም ከቤተ እግዚአብሔር ሂደው ሊረዱት ይገባል ብላ ከቤቷ ወጥታ ወደ ቤተ እግዚአብሔር ሄደች። ከቤተ እግዚአብሔር ወጥቶ ልጅነትን አጥቶ የነበረው የሰው ልጆችን ባህሪ ልታስባርክ መሆኑ ነው። የቀደመችው የ15 ዓመቷ ብላቴና ሔዋን በተቀደሰው ቦታ በገነት ከሰይጣን ጋር ተዋውላ ባመጣችው ፍዳ የተያያዘ የሰው ልጅ ነፃነትን ያገኝ ዘንድ ዳግመኛ የሞቱን ቃል ኪዳን ወደ ዘላለማዊ የህይወት ቃል ኪዳን ለመለወጥ ዳግማዊት ሔዋን ድንግል ማርያም ወደ ቤተ መቅደስ አቀናች። የአባቶቿ የነቢያት የዘመናት ጥሪ ነበር። ከኢየሩሳሌም እስከ ስምንቱ አጽናፍ ዓለም ሲሰማ የኖረ ለትውልድ ትውልድ የተነገረ ጥሪ ነው። እርሱ በዚህ ጊዜ ተከናወነ። ኑ ወደ ያዕቆብ አምላክ ወደ እግዚአብሔር ቤት እንውጣ። ትንቢተ ኢሳይያስ ምዕራፍ 2 ቁጥር 3፣ ሚልኪያስ ምዕራፍ 4 ቁጥር 2። ያችኛዋ ሔዋን ያስኮበለለችውን ትውልድ ይችኛዋ ሔዋን ፊቱን ወደ እግዚአብሔር መለሰችው። እርሷም ወደ አባቶቿ ኑ ወደ ያዕቆብ አምላክ ወደ እግዚአብሔር ቤት እንውጣ ብላ ተጣራች። በመዝሙር እንደተነገረው በኋላዋ ደናግሉን ለንጉሥ ይወልዳሉ ይወስዳሉ ወደ ንጉሥ እልፍኝም ያገባሉ። መዝሙር 44 ቁጥር 14 እንደተባለ ሔዋንን ተከትለን ከቅድስቲቷ ምድር ወጣን። ዳግመኛም ሔዋንን ተከትለን ወደ ገነት ተመለስን። በሄደችበት ጊዜ እመቤታችን የተቀላቀለችው በቤተ መቅደሱ ዙሪያ ከተሰበሰቡት ደናግለ እስራኤል ጋር ነው። እነርሱ እንደሚያደርጉት ሁሉ ልታደርግ ከደናግለ እስራኤል ተካፍላ ወርቅና ሐሩን እያስማማች መፍተል ጀመረች። በእስራኤል ልማድ መጋረጃ፣ ልብሰ ተክህኖ የሚሆነው ደናግሉ የሚፈትሉት ነው። ኢትዮጵያዊው ሊቅ ቅዱስ ያሬድ እንደተናገረን ወርቅና ሐሩን እያስማማች ስትፈትል ቅዱስ ገብርኤል በድንገት ተገልጦ ያንኑ ቃል ለሶስተኛ ጊዜ ደገመላት። ትጸንሲ ወርቅና ሐር በሊቃውንቷ አተረጓጎም ሲተረጉም ሃይማኖት በወርቅ በጎ ምግባርን በሐር መስለው፣ ምግባርንና ሃይማኖትን አስተባብራ ይዛ ሳለ ቅዱስ ገብርኤል እርሷ ወደ እርሷ ተላከ ማለት ነው ብለውታል። አንድም ወርቅ የመለኮት ሐር የትስቤት ምሳሌ ነውና ብለው መለኮትና ወርቅ የወንጌል ሐሩ የወሪት ምሳሌ በመሆኑ መቤታችን ወርቅና ሐርን ስታስማማ ብሎ ሊቁ መናገሩ ድንግል ማርያም የብሉይ ኪዳን ፍጻሜ የሐዲስ ኪዳን የወንጌል መግቢያ በር መሆኗን መንፈስ ቅዱስ ገልጾለት ተናግሮታል ብለው ተርጉመውታል። ወርቅና ሐሩን እያስማማች ማለት በልቦዋይ ነቢያትን ትንቢት እየመረመረች ሳለ መላኩ መጥቶ ለሦስተኛ ጊዜ ቃሉን ሳይለውጥ ሲነግራት እንደ ብልህ ደቀ መዝሙር የጽንሱን ነገር ለመረዳት ተጠይቀው ጀመር። እኔ ወንድ ሳላውቅ ይህ እንዴት ይሆናል? አለችው። ምንም እንኳን የ15 ዓመት ብላቴና ብትሆንም ታገባለች ተብሎ አትጠረጠርምና መልአኩም ለዘካርያስ በተገለጠበት የሚያስፈራ ክብር የተገለጠላት አይደለም፣ በትህትና ነው እንጂ ወንጌላዊ ሲመዘግብ መልአኩም ወደ እርሷ ገባ የሉቃስ ወንጌል ምዕራፍ 1 ቁጥር 27 ብሎ መናገሩ የቦታ አይደለም፣ በባሕሪ እርሷን መሰለ ማለቱ ነው እንጂ ሞት በሔዋን ልቦና ሲጸነስ አብሳሪ የነበረው መልአክ ሞት ሰይጣንን ሞት ሰይጣን ጋር እናቱ ሔዋንን ስህተት በተጀመረባት በዚያች ዕለት ተከራክራ ነበር። ጽድቅ በተጀመረበት በዚህችኛውም ቀንም አዲስቷ ሔዋን እመቤታችን መቤታችን ሕይወት እንዲጸነስ ከመላከ ብስራቷ ጋር ተከራከረች። ለመጀመሪያይቱ ሔዋን አምላክ እንደምትሆን ሲነግራት፣ ለዚህችኛው ሔዋን ግን አምላክን እንደምትወልድ ተነገራት። አምላክን መውለድ ምንም እንኳን የማይቻልና ከባድ ቢሆንም አምላካዊ ባህሪን እግዚአብሔራዊ ጌትነትን የባህሪ ገንዘብ ማድረግ ደግሞ ፈጽሞ የማይቻል ጉዳይ ነው። ውሸት የማይሳነው ጥንተ ጠላታችን ይህን ተናገረ። ከፊቱ አቆሞ ደጅ የሚጠናት ቅዱስ ገብርኤል ለጠየቀው ጥያቄ ሦስት ምስክሮችን አምጥቶ ነገርን አስረድቷታል። መንፈስ ቅዱስ ያድርብሻል፣ የሉል ኃይልም ይጸልልብሻል ይህም የሚወለደው ቅዱስ የእግዚአብሔር ልጅ ይባላል የሚለው አንዱ ሲሆን፣ እነሆ ዘመድሽ ኤልሳቤጥ ስንኳን ዘሯ ካለቀ ደሟ ከደረቀ በኋላ በእርጅና ወራት ትሞታለች እንጂ ትወልዳለች የሚላት ባልነበረበት ሰዓት ጸንሳለች ብሎ ምንም ዘካርያስ ምክንያት ቢኖራት እግዚአብሔር ሁሉን ቻይ አምላክ ስለሆነ እንጂ የማይቻል መሆኑን ከመግለጽ ጋር አብሮ ምንም ምክንያት የሚሆን ወንድ ባይኖራትም ያለ ወንድ ዘር መጽነስ እንደምትችል አስረድቷታል። በመጨረሻም የነገር ሁሉ መደምደሚያ የሚሆነው አረፍተ ነገር አስቀመጠላት። ለእግዚአብሔር የሚሳነው ነገር የለም አላት፣ የሉቃስ ወንጌል ምዕራፍ 1 ቁጥር 35። በእነዚህ ሦስት ምስክሮች ተረድታ ነው እመቤታችን እነሆ የጌታ ባሪያ እንደ ቃል ይደረግልኝ አለችው። በሰውነቱ እናቱ እንድትሆን የተመረጠች ቢሆንም በአምላክነቱ ደግሞ ጌታዋ ነውና ራሷን የጌታ ባሪያ ብላ ተጣራች። በዚህም አነጋገሯ ከቀደመችው ሔዋን የተለየ ቅድስና ተገኘባት። ሔዋን ኀጢአትን ወደ ዓለም ያገባችው በክፉ መሻትና በመጎምጀት እንዲሁም በትዕቢት ነበር። እመቤታችን ግን ያን ክፉ መሻት ርቃ ትዕቢትን አስወግዳ እናትነት ተሰጥቷት ሳለ በትሕትና በትዕግሥት ገረድነትን ተመኘች። ይሄ የትሕትናዋ ሁለቱ ተቃራኒ ነገሮች እናትነትና ግርድና አስተባብራ የያዘች ልዩ ሴት አድርጓት ይኖራል። ክፍል 16 ይቀጥላል። ምስጋና ይሁን አንድ አምላክ ለሚሆን ለአብ፣ ለወልድ፣ ለመንፈስ ቅዱስ።